በሮም ከተማ በወንጌል ምክንያት ጳውሎስ ብቻውን አንድ ጠባብ ክፍል የታሰረበትን ስፍራ ላስጎበኛችሁ እየርኩኝ ነው። ከኔ ጋር እግዛክትሊ እሱን ቦታ ተጎበኙታላችሁ። ተከታተሉ ሃይቋቶንድትንድታምኖይ ወትቶሹ ቻኮ እንዶርስዳይ አላየናት ኮኮሪዮ ሱንታይ ቱማቃሾ ከታቃትያ ወልቃይ በቀን እደርሳለሁ ብዬ ተስፋ አድርጌ ነበረ ከመሸ በኋላ ነው የደረስኩት በጣም ይቅርታ ይሄ የምታዩት ስፍራ በሮም ከተማ በመጽሐፍ ቅዱስ አንብባችኋል ብዬ አስባለሁኝ አፖስትል ፖል እና አፖስትል ፒተር በሮም ከተማ ታስሮ እንደነበረ ይታወቃል ይሄ የምታዩት ስፍራ ኤግዛክትሊ እነሱ የታሰሩበት ስፍራ ነው አሁን እንደነገርኳችሁ ስለመሼ እኔ መግባት አልቻልኩም ጊዜ ካገኘው ነገ ጠዋት ድጋሚ መጥቼ ወደ ውስጥ ገብቼ ያስጎበኛቸዋለሁኝ። ይሄ የምታዩት ፊክቸር የአፖስትል ፖል እና የአፖስትል ፊተር ነው። የምታዩት በር አንደርግራውንድ ያለበት በር ላይ የተገጠመ በር ነው። እነሱ አንደርግራውንድ ነው የታሰሩት። ከላይ ቻርች አለ እና ሁለቱም የታሰሩበት ኤግዛክትሊ ስፍራው ይሄ እንደሆነ በታሪክ ተቀምጧል። ያው መጽሐፍ ቅዱስ ላይ በሮም ከተማ እንደታሰሩ ይናገራል። እኛ የተጻፈውን ነው ያነበብ ነው። አሁን ደግሞ በአካል የማየት እድል አጋጥሞኛል። ላለፉት አስርት ዓመታት ወደ አውሮፓ በተደጋጋሚ በተለያዩ ከተሞች ለማገልገል ተመላልሻለሁ። ነገር ግን ካለብኝ ስራ ኃላፊነት የተነሳ ብዙ ቆይቼ አላውቅም፣ ለመጎብኘትም ጊዜ አላገኘውም። በዚህ ዙር ግን በተለያየ የአውሮፓ ከተሞች ላይ ክራይስት አርሚ ቻርች ለመትከል ፕላን ስለነበረኝ እሱን አረንጅ እያደረግኩ በመሀል ግን ባለኝ የእረፍት ጊዜ አንዳንድ ታሪካዊ ስፍራዎችን ለመጎበኘት ችያለሁና በጣም ደስ የሚል ቦታ ነው። በመጽሐፍ ቅዱስ ያነበባችሁትን ቦታ እድሉን አግኝታችሁ ደግሞ በታሪክ በስፍራው ተገኝታችሁ ስትገኙ በጣም ደስ ይላል እና እነዚህ ሁለቱ ፎቶዎች በሩ ላይ የተቀመጡት የፒተርና የፖል ነው ተብሎ ይታመናል። የሁለቱም ፒክቸር እንደ ሀውልት ተሰርቶ በሩ ላይ ተቀምጧል። ይሄ ከውስጥ ጨለማ ነው፣ አንደር ግራውንድ ነው። እዚህ ላይ ነው የታሰሩት ረጅም ጊዜ ጳውሎስ። ያው በሮም ከተማ በጣም ጠባብ ክፍል ውስጥ ረጅም ጊዜ ታስሮ እንደቆየ ይታወቃልና እንደነገርኳችሁ እድሉን ካገኘው ነገ ጠዋት መጥቼ ወደ ውስጥ ገብታችሁ በካሜራ አማካኝነት እንድታዩ አስችላችኋለሁኝ። ካልሆነ ግን ከውጭ ይህንን ይመስላል በጣሊያነኛ ነው የተጻፈውና ቦታው የነሱ እንደሆነ ጀስት ላሳያችሁ። ጽሁፉ ጣሊያነኛ ቋንቋ የምትችሉ ሰዎች መረዳት ትችላላችሁ። እዩት። እነሱ በታሰሩበት ስፍራ ላይ ታሪካቸው ተጽፎ ይገኛል። በደንብ ይታያል። ይህ ከላይ የምታዩት ቻርች ነው። እነሱ አንደርግራውንድ ነው የታሰሩት። ቻርቹ ከላይ ነው የተሰራው። በጣም ደስ የሚል ታሪክ ያለበት ስፍራ ነው። ሌሎችም እንግዲህ እድሉን ስታገኙ መታችሁ እንድትጎበኙ እጋብዛችኋለሁኝ። በሩ ላይ የተቀመጠው ፎቶ የፖል እና የፒተር ነው። በሩ ላይ የተቀመጠው ፎቶ የአፖስትል ፖል እና የአፖስትል ፒተር እንደሆነ